አዲስ አበባን ለነዋሪዎቿ ምቹ ለማድረግ ብሎም አለም አቀፍ ተወዳዳሪነቷን ለማሳደግ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑ ተገለጸ። የከተማዋን ጽዳትና ደህንነት በመጠበቅ እንዲሁም ለማህበረሰቡ የሚሰጠውን አገልግሎት በማዘመን የተቀላጠፈ አገልግሎት ለመስጠት እየተሰራ እንደሚገኝም ተመላክቷል። የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት በማዘጋጃ ቤታዊ አገልግሎት ዙሪያ ለባለድርሻ አካላት ግንዛቤ ሰጥቷል። ባልደረባችን ሰላማዊ ተወልደገሪማ ከስፍራ ያደረሰችን መረጃ አለ ለሙሏቸው ተመልካቾቻችን የኢትዮጵያ መዲና እንዲሁም ደግሞ የተለያዩ ዓለም አቀፍ መቀመጫ የሆነችው አዲስ አበባ የእድሜዋን ያክል ለነዋሪዎቿ ምቹ እንዲሁም ደግሞ ዘመናዊ ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። ከሚሰሩ ስራዎች መካከል እንግዲህ ከተማዋን ዓለም አቀፍ ተወዳዳሪነቷን ለመጨመር እንዲሁም ደግሞ ጽዳቷን ለመጠበቅ የተለያዩ ስራዎች ከቅርብ ዓመታት ወዲህ እንግዲህ እየተከናወኑ የሚገኙት እየተከናወኑ ካሉ ስራዎች መካከል ጽዳቷን መጠበቅ ነው። ቀደም ብዬ እንደገለጽኩት ማለት ነው። የከተማዋን ውበት በመጠበቅ እንዲሁም ደግሞ የቆሻሻ አወጋገድ ስርዓቷን በማዘመን ከተማዋ ዓለም ዓቀፍ ተወዳዳሪነቷን ለማሳደግ የተለያዩ እንቅስቃሴዎች እየተሰሩ ነው የሚገኙት። እየተሰሩ ያሉ እንቅስቃሴዎችም እንግዲህ ለውጦች እያመጡ መሆኑ በዛሬ ተመላክቷል ማለት ነው። ከዚህ ቀደም እንግዲህ ከተማ ከቆሻሻ አወጋገድ ጋር ተያይዞ ከፍተኛ ክፍተት እንዳለ ነበር የሚነሳው። ይህንን ለመቅረፍም እንግዲህ የግንዛቤ ማስጨበጫ መድረኮች ከመፍጠር ጀምሮ የተለያዩ ስራዎች ላለፉት አመታት ሲተገበሩ ቆይቷል። እነዚህ ተግባራትም እንግዲህ ለውጥ እያመጡ መሆኑ ነው የተገለጸው። በተለይም ደግሞ ማህበረሰቡ የቆሻሻ አወጋገድ ባህሉን በመቀየር የተለያዩ ስራዎች እየተሰሩ ነው፣ ለውጥም እያመጡ ነው የሚገኘው። በተለይም እንግዲህ በተለይ ከወንዝ ዳርቻ ልማት ጋር ተያይዞ እንግዲህ በቅርብ ጊዜ ወዲህ የኮሪደር ልማት ስራ በከተማ በስፋት እየተከናወነ ነው የሚገኘው። እነዚህ ከኮሪደር ልማት ከሚከናወኑ የልማት ስራዎች ዋነኛው የከተማዋን መንገድ ዳሮች የማስዋብ እንዲሁም ደግሞ የወንዝ ዳሮችን ጽዳት የመጠበቅ ስራዎች በስፋት እየተከናወኑ ነው የሚገኘው የከተማዋን ገጽታ በእጅጉ አጉሳ ቁለውት ወይም ደግሞ የከተማን መጥፎ ገጽታ ሰጥቷት ከነበረው የተበከሉ ወንዞች በስፋት በከተማ አሉ። እነዚህ ወንዞች እንግዲህ ከፋብሪካ በሚወጡ ቆሻሻዎች እንዲሁም ደግሞ ማህበረሰቡ በሚጥላቸው ወደ ወንዞቹ በሚጥላቸው ቆሻሻዎች ምክንያት እነዚህ ወንዞች እጅግ የተበከሉና ለከተማንም ገጽታ ያበላሹ ነበሩ። ይህንንም የመቀየር አንዱ በኮሪደር ልማት ንጽህናውን የወንዝ ዳርቻዎችን የማልማት እንዲሁም ደግሞ ጽዳታቸውን የመጠበቅ ስራዎች በስፋት እየተከናወኑ እንደሚገኝ ተገልጿል ማለት ነው። በእነዚህ ወንዞችን እንግዲህ የመናፈሻ ስፍራዎች የመገንባት እንዲሁም ደግሞ የልጆች የመጫወቻ ስፍራዎችን በመገንባት የከተማዋን ገጽታ የመቀየር ስራዎች በስፋት የተሰሩ እንደሆነ ተመላክቷል ማለት ነው። ምንም እንኳን እነዚህ ስራዎች ቢደረጉም ማለት ነው አሁንም የሚቀሩ ስራዎች መኖራቸውን የተገለጸው በተለይ ከግንባታ ስፍራዎች የሚወጡ ቆሻሻዎች አሁን ላይ መከላከል በጣም አዳጋች እንደሆነና ቀሪ ስራዎች መሰራት እንደሚገባ ተመላክቷል። በተጨማሪ ደግሞ ማህበረሰቡ አሁንም የቆሻሻ አወጋገር ላይ የተወሰነ ግንዛቤ ለውጥ ቢኖርም በሚፈለገው ደረጃ ግን አለ ሌላ መሆኑ ተመላክቷል ማለት ነው። ሌላው ደግሞ የተገለጸው ነገር እንግዲህ አዲስ አበባ ከአንድ መቶ ሰላሳ አመታት በላይ ያስቆጥራለች። ከተቆረቆሮች ማለት ነው ከተቆረቆሮችበት ጊዜ አንስቶም እንግዲህ የወሳኝ ኩነት ምዝገባ እየተሰጠ ይገኛል። ነገር ግን እኔ ይህ የወሳኝ ኩነት ምዝገባ በሚፈለገው ደረጃ ዘመናዊ አልነበረ ማለት ይቻላል። ማህበረሰቡም ሄዶ የሞት የጋብቻ እንዲሁም ደግሞ ፍቺን ምዝገባ በማድረግ ረገድ እጅግ ወደ ኋላ የቀረ ነበረ። ይህንንም ለመቀየር ካለፉት አመታት ጀምሮ በተለይ ካለፉት አምስት አመታት ጀምሮ የተለ ያዩ አመርቂ ስራዎች እየተሰሩ እንደሚገኙ የተመላከተው በተለይም ደግሞ የመታወቂያ አሰጣጥን በማዘመን እንዲሁም ደግሞ የሞት የጋብቻ እንዲሁም ደግሞ የልደት ሰርተፊኬት ምዝገባን በማዘመን ረገድ እጅግ ለውጦች መምጣታቸው ተገልጿል ማለት ነው። የወሳኝ ኩነትም እንግዲህ በ119 ወረዳዎች በከተማ በሚገኙት ማለት ነው ምዝገባዎችን እየሰጠ ይገኛል። ማህበረሰቡ እንግዲህ ይህንን ልምድ እያካበተና ለውጦች እየመጡ እንደሆነ ተመላክቷል። ሌላው የተነሳው ነገር በቅርብ ጊዜ ወዲህ እንግዲህ የብሔራዊ መታወቂያ እንደ ኢትዮጵያውያን ዜጎች ወጥ የሆነ መታወቂያ ወይም ደግሞ ማንነት ይኖር በሚል መርህ መሰረት እየተሰጠ ይገኛል። በኢትዮጵያ ደረጃ እስካሁን ከ10 ሚሊዮን በላይ ዜጎች የብሔራዊ መታወቂያ ወይም ደግሞ ፋይዳ ተጠቃሚ መሆን ይችላል። ከግማሽ በላይ የሚሆኑት ደግሞ በአዲስ አበባ ነዋሪዎች መመዝገባቸውን የተገለጸው ይህም እንግዲህ እየተሰሩ ያሉ ስራዎች ምን ያህል ውጤት እያመጡ መሆኑ ማሳያ መሆናቸው ነው የተገለጸው። ከሚቀጥለው 2018 ጀምሮ ደግሞ ተማሪዎች የብሔራዊ መታወቂያ ወይም ደግሞ ፋይዳ እንዲኖራቸው የሚያስገድድ ህግ ወጥቷል። ይህንንም ለማሳካት ከተማዋ የሚገኙ ተማሪዎችን የመመዝገብ ስራዎች እየተሰሩ ይገኛል። እስካሁንም ከ130 ሺህ በላይ ተማሪዎች የብሔራዊ መታወቂያ ፋይዳ መመዝገብ መቻሉ ተመላክቷል። ስለዚህ በከተማዋ ከብሔራዊ ፋይዳ ምዝገባን ጨምሮ የወሳኝ ኩነት ምዝገባ ላይ የተለያዩ ለውጦች መምጣታቸው ተመላክቷል። የሚቀሩ ስራዎች ቢኖሩም ነገር ግን አሁን ባሉ ሂደት እጅግ አመርቂ ውጤቶች መምጣታቸውን የተመላከተው ለአሁን ያለ መረጃ ይሄን ይመስላል። በማታዊ ዘይነሳታችን ደግሞ ተጨማሪ መረጃዎችን ብር እናንተ የምናደርስ ይሆናል።